ሰላም ጤና ይስጥልኝ የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ልድረሳችሁ እያልን የጥቅምት ሁለት ቀን 2018 ዓ ም የጣና ቴሌቪዥን የምሽት ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የምሽቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ይህ አልተቋረጠ በድል የታጀበ ተጋድሎ እያካሄደ ያለው አማራ ፋኖ ዛሬ ከቀትር በኋላ በታሪካዊቷ ጃናሞራ ላይ ላቅ ድል ተጎናጽፏል። በብልጽግናው ጥምር ጦር ላይ ከፍተኛ ሰዋዊ ኪሳራ በደረሰበት የጃና ሞራው ተጋድሎ አፋባ ያሳካውን ወታደራዊ ድል አስመልክቶ ለጣና ቴሌቪዥን ያደረሰውን መረጃና አፋ ድን በስማዳ አውራጃ የተጎናጸፈውን ታላቅ ድል በቀዳሚነት እናስደምጣችኋለን። የብልጽግናው ሰራዊት ካምፑ የተልባ ስፍር ሆኖበታል። ሰራዊቱ እንደ ጸጉራሙሻ አለ ሲሉት እየሞተበት የተቸገረው የብልጽግናው አገዛዝ ዛሬ ደግሞ የአየር ወለድ ኮማንዶ ክፍለ ጦሩ ተበትኖበታል። የማህበራዊ ሚዲያውን የለቅሶ ድን እንኳን ያደረጉት የብልጽግናው ሰራዊት አባላት በአካችሁ ከአማራ ክልል አስወጡን ሲሉ እየተማጸኑ ነው። የምሽቱ ዜናችን የፋኖ ታላቅ ድል የሆነውን የብልጽግና ሰራዊት ብተና እናስደምጣችኋለን። ዝርዝሩ ይቀርብላችኋል። የጉድ ቀን አይመሽም እንዲሉ የብልጽግና አገዛዝን በየቀኑ የሚፈጽመው ጉድ ከመብዛቱ የተነሳ ቀኑም ሊመሻ አልቻለም። ዛሬ ለጣና ቴሌቪዥን የደረሰው ጥብቅ የደህንነት መረጃ አዲስ አበባና ዙሪያዋን ለማጠር ብልጽግና እያሰበ መሆኑን ሰምተናል። ከተማዋ የምትታጠረው ደግሞ እንደ ቻይናና እንደ በ በርሊን በግንብ ሳይሆን በቄሮ መሆኑን ወታደራዊ ኢንተለጀንስ መምሪያን ጠቅሰው ምንጮቻችን መረጃውን አድርሰውናል። ዝርዝሩን እናስደምጣችኋለን። የክፉ መንግስት ዋና ባህሪ በሆነው ጦርነት የምትታመሰው ኢትዮጵያ ከቅርብ ጊዜያት ወዲህ ደግሞ በመሬት መንቀጥቀጥ እየተቃወሰች ነው። ከቀይ ባህር በቅርብ ርቀት የተፈጠረው የመሬት መንቀጥቀጥ ያስከተለው አደጋ ከፍተኛ መሆኑን ተመራማሪዎች ተናግረዋል። ከአፋር እስከ መቀሌ መሬትን እንደ ማራገቢያ ያንቀጠቀጠው ርዕደ መሬቱ ምክንያቱና ቀጣይ የስጋት ተጋላጮቹስ የትኞቹ ናቸው? የሚለውን ተመራማሪ ተናግረዋል ። እኛም ለጥንቃቄ መረጃውን አሰናድተነዋል። ተሰሙታላችሁ እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ በጎንደር ታላቅ ድል ተቀዳጀም። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ዝ በዛሬው እለት ታላቅ ድል የተቀዳጀበትን ብርቱ ተጋድሎ አድርጓል። ከጠዋቱ 12 ሰዓት በጀመረው ውጊያም የአፋባ ደጃዝማች በላይ ዘለቀዝ በጃናሞራ ወረዳ ባደረገው ውጊያ ታላቅ ድል ተቀዳጅቷል። የአፋባ ደጃዝማች በላይ ዘለቀዝ የሚዲያና ኮሚኒኬሽን ክፍል ጣና ቴሌቪዥን በላከው መረጃ በጃናሞራ ወረዳ ልዩ ስሙ ወይና በሚባል ቦታ መሽጎ በነበረው የብልጽግናው አድማ ብተናና የሚልሻ መዋቅር ላይ ከፍተኛ ኪሳ ጋር ያደረሰ ሲሆን በኦፕሬሽኑ ከ12 በላይ የአድማ ብተናና ከ6 በላይ የሚልሻ አባላት ላይ እርምጃ እንደተወሰደባቸው አስታውቋል። የሚዲያና ኮሚኒኬሽን ክፍሉ ፋኖ ስለሰራው ታላቅ ኦፕሬሽን ሲገልጽም ፖሊሶች እርምጃ ተወስዶባቸዋል። ሌሎች ሁለት ግለሰቦች ደግሞ የፋኖን እንቅስቃሴ መረጃዎችን ለብልጽግናው ሰራዊት ከፍተኛ አመራሮች ሲያደርሱ የነበሩና የከባድ መሳሪያ አስተኳሽ ሆነው ሲሰሩ የነበሩ ግለሰቦችም እርምጃ እንደተወሰደባቸው ተናግሯል። ፋኖ በእነዚህ አገዛዙ የጸጥታ አባላት ላይ ተረማምዶ ቡድኑ ባደረገው ተጋድሎ ከፍተኛ ድል የተገኘበት ኦፕሬሽን እንደነበር ገልጾ በዛሬው ጃናሞራው ተጋድሎ ቁጥራቸው በርካታ የሆኑ የብልጽግናው ሰራዊት አባላት እርምጃ ተወስዶባቸዋል። እርምጃ ከተወሰደባቸው በተጨማሪም ከ30 በላይ ሰራዊት ከባድ ጉዳት ደርሶባቸዋል። ይህን ተከትሎም ከፍተኛ ቁጥር ያለው ሰራዊት መሳሪያውን እየጣለ በያቅጣጫው ሸሽቷል በማለት ቃል አቀባይ ክፍሉ ተናግሯል። የአካባቢው ነዋሪዎች በበኩላቸው በብልጽግናው ሰራዊት ላይ የደረሰውን ሰዋዊ ኪሳራ ሲገልጹ አስከሬን ለማንሳትና ቁስለኞችን ለመሰብሰብ ሲል አስገድዶን ውጊያ ወደ ተካሄደበት ቦታ ተገደን ተወስደን ነበር። ያየነውን መናገር ከባድ ነው ሲሉ በአድማ ብተናና በሚልሽ አባላቱ ላይ የደረሰውን አስከፊ ጉዳት ይገልጻሉ። የአካባቢው ነዋሪዎች አክለውም ሶስት ፋኖች ብቻ መቁሰላቸውን በሰማንበት ውጊያ በወይና ቀበሌ ብቻ ያየነው የመንግስት ሰራዊት ቁስለኛ ግን ከ21 ይበልጣል ብለዋል። ይህ በእንዲህ እንዳለ በዚሁ ጎንደር ቀጠና የአፋድ ጎንደር ጠቅላይ ግዛት ህዝ ጄኔራል ኃይሌ ዘውባንተ ክፍለ ጦር በስማዳ አውራጃ ባካሄደው ልዩ ተጋድሎ የምስራቅ ዝ 8 አራተኛ ኮር አባላት ላይ ከፍተኛ ጉዳት ማድረሱን አስታወቀም። በክፍለ ጦር ዋና አዛዥ አርበኛ ኮሚሽነር አበበ መልኬ የተመራው የዛሬው ተጋድሎ በብልጽግናው በኩል ከ20 በላይ ሰራዊት ሲሞት 25 ቁስለኛ ተመልክተናል ሲሉ የአይን ማኞች ተናግረዋል። የአራተኛ ኮር ዋና አዛዥና የምስራቅ እዝ ምክትል አዛዥ የሆኑት ጄኔራል ተሾ መይመር ወደዚህ ቀጠና ተደጋጋሚ ጊዜ ሰራዊት ይዘው ቢገቡም የሰራዊቱን ኃይል ከማሳነስና ሽንፈትን ከማጎናጨት የዘለለ ይህ ነው የሚባል ድል ያደርጉ አልቻሉም። በሌላ የዕለቱ የፋኖ ዜናችን መራ ደግሞ በሸዋ ቀጠና የሰፈረው የብልጽግናው ሰራዊት በከፍተኛ ቁጥር እጅ እየሰጠና ፋኖንም እየተቀላቀለ መሆኑን የፋኖ መረጃ ምንጮች ገልጸዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ መሀመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ባደረሰው መረጃ የብልጽግና ሰራዊት አገዛዙን እየከዳ በመቀላቀል ላይ ነው። አገዛዙ ለኢትዮጵያ ህዝብ የማይጠቅምና አማራ ጠለጨፍጫፊ ስርዓት መሆኑን የተረዱት የብልጽግናው ሰራዊት አባላት አገዛዙን እየከዱ ሸዋ ጠቅላይ ግዛት እዝን እየተቀላቀሉ ይገኛሉ። ከዚህ በፊት እንዳደረጉት ሁሉ በዛሬው እለትም አራት የመከላከያ ሰራዊት አባላት የሸዋ ጠቅላይ ግዛት እዝ የማመድ ቢሆነ ኮር የወንዱ አስቻለው ደሴ ክፍለ ጦርን ተቀላቅለዋል ብሏል። ከአገዛዙ ወጥተው ፋኖን የተቀላቀሉ የብልጽግናው ሰራዊት አባላት የመከላከያ ተቋም ሰራዊቱን የሚመግቡት የፋይናንስ አቅሙ ከጊዜ ወደ ጊዜ እየተባባሰ እየመጣ ነው። በዚህ የተነሳም ከፍተኛ የሎጂስቲክ እጥረት ደርሶበታል። ለቆሰሉ የመከላከያ ጓዶቻችን ምንም አይነት የሞራል ድጋፍና የሕክምና አገልግሎት ለማድረጉ እጅግ ሞራላችንን ጎድቶናል ሲሉ ምስክርነታቸውን ሰጥተዋል የኮማንዶ ክፍለ ጦሩ ተበተነ። የብልጽግናው አየር ወለድ ኮማንዶ ክፍለ ጦር ሙሉ በሙሉ የመበተን አደጋ እንደደረሰበትና አብዛኛው ከዚህ ሰንሰለት ወጥቶ መበተኑን ወታደራዊ ምንጮች ገለጹ። አስቀድሞም ቢሆን በሸዋ ጠቅላይ ግዛት የሚሰፍረውን ሰራዊት በልዩ ጥንቃቄ እንዲመረጥ በተላለፈው ውሳኔ መሰረት የብልጽግናው ሰራዊት ሁለት የአየር ወለድ ኮማንዶ ክፍለ ጦሮችን ማሰማራቱ ይታወቃል። በመራቤቴ አውራጃ የተሰማራውና በኮሎኔል ማቴዎስ የሚመራው 101ኛ ክፍለ ጦር በአጼ ዳዊት ክፍለ ጦር በደረሰበት ብርቱ ምት የተነሳ መበተኑ መጠኑን ወታደራዊ ምንጮች ገልጸዋል። የአየር ወለድ ኮማንዶ ክፍለ ጦር በተከታታይ ከፋኖ የሚደርስበት መስ ሲበረታበት የክፍለ ጦሩ አዛዥ ኮሎኔል ማቴዎስ ማዴቦ ከወር በፊት የወታደራዊ ፕሮፓጋንዳ ሰራለሁ ብለው የአካባቢውን አርሶ አደር ማዳበሪያ ውሰዱ ብለው ካስጠሩ በኋላ እጃቸውን ለመንግስት የሰጡ የጽንፈኛው አባላት ናቸው የሚል ዘገባ ማሰራታቸው አይዘነጋም። ሆኖም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት አምደጽዮን ኮር የሚመራው አፄ ዳዊት ክፍለ ጦር በቀጠናው ከተደራጀው አባት አርበኞች ሰራዊት ጋር በቅንጅት ተደጋጋሚ ጥቃት በአየር ወለድ ኮማንዶ ሰራዊት ላይ ማድረሱ ለክፍለ ጦሩ መበተን ምክንያት ሆኗል። ብልጽግናው ነው አሸነፍኩ ሲል እየተሸነፈ በተንኳቸው ብሎ ሲናገር ራሱ እየተበተነና እጅ አሰጠው ብሎ ሲገልጽም የራሱ ሰራዊት በገፍና በጅምላ እጅ እየሰጠ የሰራዊቱ ዘመና ከመቸውም ጊዜ በላይ ተዳክሞበታል ሲሉ የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። ትናንት በመራቤቴ አውራጃ ሬማ ከተማ በፋኖ ከበባ ውስጥ ገብቶ የነበረው የብልጽግናው አየር ወለድ ኮማንዶ ሬማ ሁለተኛ ደረጃ ትምህርት ቤት ገብቶ መከማቸቱ ይታወሳል። ከበባ ውስጥ የገባው ይህ ሰራዊት ዛሬ ደግሞ በአጼ ዳዊት ክፍለ ጦር የተጠናከረ ምት ደርሶበት ተበትኗል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት አጼ ዓምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው በሸዋ ጠቅላይ ግዛት መራቤቴ አውራጃ በሚዳና ሬማ አካባቢ ተጠናክሮ በቀጠለው አውደ ውጊያ አጼ ዳዊት ክፍለ ጦር ዛሬም ታላቅ ተጋድሎ በማድረግ ድል መቀዳጀቱን ተናግሯል። የአጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር ዛሬ ጥቅምት ሁለት ቀን 2018 ዓ ም ከረፋዱ 5 ሰዓት ጀምሮ የሬማ ከተማን ቀለበት ውስጥ በማስገባት ጠንካራ አውደ ውጊያ አድርጓል። በዚህም በሬማ ከተማ የሰፈረው የአንድ መቶ አንደኛ አየር ወለድ ክፍለ ጦርና በርካታ የጥምር ጦሩ ስብስብ የሰራዊታችንን ክንድ መቋቋም ሲያቅተው ተጨማሪ ኃይል ከመራ ቤቴ ዓለም ከተማ በሁለት ኦራ ተከትሏልና ሁለት አይሱዚ አስጭኖ ለማስገባት ሙከራ አድርጓል። ከዚህ በተጨማሪም ከሚዳመራኛ መራኛ ከተማ ሌላ በሶስት ካሶን የተጫነ የአገዛዙ ሰራዊት ወደ ሬማ ከተማ መግባቱ ተረጋግጧል ሲል የኮሩ ሚዲያና ኮሚኒኬሽን ክፍል ገልጿል። ሰሞኑን በቀጠናው እየተካሄደ ባለ የተቀናጀ አውደ ውጊያ የአፄ ዳዊት ክፍለ ጦር አካል የሆኑት የአስማረ ዳኝና የታደለ ጠና ሻለቆች የአንበሳውን ድርሻ መውሰዳቸውም ታውቋል። በዚህ ተጋድሎም የአፄ አምደ ጽዮን ኮር አካል የሆነውን የጀግናው አፄ ዳዊት ክፍለ ጦርን የውጊያ ብቃት የተረዱ ቁጥራቸው ከሰባ አራት በላይ የሚሆኑ የሚልሻ አባላት ከነ ሙሉ ትጥቃቸው አዳራቸውን ጠፍተው በቲምና በጋንታ ወደ ነበልባሉ ሰራዊታችን ፋኖ በሰላም ተቀላቅለዋል ሲል የአፄ ዳዊት ክፍለ ጦር ህዝብ ግንኙነት ክፍል አስታውቋል። ይህን ተከትሎም የብልጽግናው አንድ መቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር ሙሉ በሙሉ በሚያስብል ደረጃ እየፈረሰ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። በአዲስ አበባ ልዩ ትዕዛዝ ተሰጠም። የኦህዴድ ብልጽግና አገዛዝ በአዲስ አበባ ከተማ ዙሪያ ቄሮ በተጠንቀቅ እንዲቆም ልዩና ጥብቅ ትዕዛዝ መሰጠቱ ተዘማ። በብልጽግናው ሊቀመንበር ቀጥተኛ ትዕዛዝ የተላለፈው ይህ ውሳኔ ከዚህ በፊትም በተደጋጋሚ ኦነግ ሸኔ በአዲስ አበባ ዙሪያ ሲፈጽመው የነበረውን ድርጊት የሚያስቀጥል መሆኑን ምንጮቻችን ገልጸዋል። የጣና ቴሌቪዥን ምንጮች እንዳረጋገጡት በአዲስ አበባ ዙሪያ በሰላምና ደህንነት እንዲሰሩ በተለያየ መልኩ ስልጠና ሲወስዱ የቆዩ ሰዎችን የጸጥታ ስራዎች አጠናክረው እንዲሰሩ ስምሪት ስለመሰጠቱ ተናግረዋል። የጣና ቴሌቪዥን ምንጮች አክለው መውዲድ ብልጽግና በልዩ ሁኔታ ያሰለጠነውንና ገዳ ልዩ ኮማንዶ ተብሎ የሚጠራውን ኃይል ጨምሮ ሁሉንም የጸጥታ ኃይሉን ዝግጁ እንዲሆኑ ትዕዛዝ ማስተላለፉ ተነግሯል። የአማራ ፋኖ የተቀናጀ ከፍተኛ ወታደራዊ ኪሳራና ፖለቲካዊ ክሽፈት እንዲገጥመው ያደረገው የብልጽግናው ስርዓት የሚይዘውን የሚጨብጠውን አጥቷል የሚሉት የጣና ቴሌቪዥን ምንጮች መንግስት ያጣውን ህዝባዊ ቅቡልነት ይመልስልኛል ሲል የፈጠረው የወደብ አጀንዳ ጽምዶ የተሰኘውን የህወሓትና የሻቢያ ጥምረት መፍጠሩ ሌላው ስርዓቱን ጭንቀት ውስጥ የከተተ ጉዳይ ነው ብለዋል። የብልጽግናው ሊቀመንበር ከሁለት ዓመት በፊት ነቀምት ላይ በነበራቸው ስብሰባ አማራ ስልጣናችሁን ሊቀማችሁ ነው፣ ነቅታችሁ ካልጠበቃችሁ በመቶ ዓመት ትግል ያገኛችሁትን ስልጣናችሁን መልሳችሁ ታጡትና ሌላ መቶ ዓመት ያስለቅሳችኋል ማለታቸው ይታወሳል። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ በበኩላቸው ሸገር ከተማን የምንገነባው ፊንፊኔን ለመጠበቅ ነው ሲሉ መናገራቸውም አይዘነጋም። አዲስ አበባ ከንቲባ አዳነች አበቤ የአማራ ጽንፈኛ ፋኖ እንቅልፍ ነስቶኛል ሲሉ በምክር ቤቱ የተናገሩ ሲሆን የብልጽግናው ሊቀመንበርም በተመሳሳይ በፓርላማ ኦሮሞ ጠላ አስተሳሰብ አዲስ አበባ ውስጥ በስፋት ነግሷል ሲሉ መናገራቸውም የሚዘነጋ አይደለም። በዚህ ደረጃ ሰራዊት ሲመለምሉና ሲያሰለጥኑ የከረሙት የሁዲድ ብልጽግና ባለስልጣናት አሁን ደግሞ እኛ ቀይ ባህር ዘምተን ወደብ ልናመጣ ስንታገል ጠላታችን አማራ ከኤርትራና ከህዋት ጋር ጸምዶ ብሎ መጥቶ ከጀርባ ሊወጋን ነው። በዚህ ሰዓት ተግታችሁ ካልታገላችሁ መንግስታችሁን አሳልፋችሁ ትሰጡና ሌላ መቶ ዓመት ነው የምታለቅሱት የሚል መመሪያ ነው የሰጡን ሲሉ የታጣቂ ቡድኑ አባላት ለጣና ቴሌቪዥን ተናግረዋል። በኑሮ ውድነት፣ በገበያ አለመረጋጋት፣ በመንግስት ሰራተኛው በግፍ መ እና አጠቃላይ አድሎና ባለተራነትን ባሰፈነ መልኩ የሚደረገው የብልጽግናው አሰራር በአዲስ አበባ ህዝብ ላይ ቁጣን መቀስቀሱን የብልጽግናው መረጃና ደህንነት ተቋም በጥናቱ አረጋግጧል። በኮሎኔል ሲ ሳይቶ ላይ የተመራው የአጥኚ ቡድን ሪፖርት ለሰላምና ደህንነት የጋራ ምክር ቤት በቀረበበት ወቅት አዲስ አበባ ላይ ከባድ ስጋት አጥሎብናል። ጠላቶቻችን በጦር ሜዳ ያላሳኩትን የስልጣን ምኞት በከተማ ላይ አመፅ ለማስነሳት ተዘጋጅተዋል። ለዚህ ደግሞ የኑሮ ውድነቱን እንደ ምቹ አጋጣሚ ጠቀሙበት አስበዋል ሲሉ መምከራቸውን ዋቢ አድርገን መዘገባችን ይታወሳል። ይህን ተከትሎም የብልጽግና አገዛዝ አዲስ አበባ ላይ ለልዩ ግዳጅ ዝግጁ የሆነ ሰራዊት አሰልጥኖ በተጠንቀቅ እንዲቆም ያዘዘ ሲሆን አሁን ደግሞ ተጨማሪ ኃይል አዲስ አበባ ዙሪያን በተጠንቀቅ እንዲቆም ከኦነግ ሸኔ ከቄሮና ከሌሎች የጸጥታ መዋቅር አሰልጥኖ ልዩ ግዳጅ መስጠቱ የህዝባዊ ቅቡልነት ማጣትና የስልጣን ስጋት እንደገጠመው ያመላክታል ሲሉ የፖለቲካ ተንታኞች ተናግረዋል። መቀሌ የተፈጠረው ችግር የተነሳው ከአፋር ነው። ምሁራን ትናንት ሌሊት በትግራይ ክልል መቀሌ ከተማ ከፍተኛ የተባለ የመሬት መንቀጥቀጥ እንደነበር የሚታወቅ ሲሆን የመሬት መንቀጥቀጡ የተከሰተው ከአፋር ክልል በተነሳ የረደ መሬት አደጋ ነው ሲሉ የአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔን ሳይንስ ተመራማሪው ፕሮፌሰር አታላይ አየለ ተናግረዋል። ፕሮፌሰር አታላይ በጉዳዩ ዙሪያ በሰጡት ተጨማሪ ማብራሪያ በቆላማው የአፋር ክልልና በደጋማው ክፍል በግልጽ የሚታይ ዝንፈት አለ። በተደጋጋሚ የመሬት መንቀጥቀጥ የሚያዘወትረው ቦታ ነው አሁን መሆን በተፈጠረበት አካባቢ በተደጋጋሚ ተፈጥሮ ያውቃል። ትላንት ከኩለ ቀን ጀምሮ ከአራት ነጥብ ሁለት በሬክታር ስኬል ጀምሮ እስከ አምስት ነጥብ ስድስት ከፍታው የሆነ መሬት መንቀጥቀጥ ከሰሜን ምስራቅ መቀሌ ጀምሮ እስከ ምስራቅ መቀሌ ድረስ ተሰምቷል ብለዋል። የመሬት መንቀጥቀጡ በአፋር ክልል በራሌ ወረዳ ከፍተኛ ጉዳት ያደረሰ ሲሆን ሰዎች በቤት ውስጥ እያሉ ቤቶች ፈርሰው ሰዎች ላይ አደጋ ደርሷል። በአስር ሺህ ሰዎች የሚቆጠሩ የአካባቢው ነዋሪዎችም ከመኖሪያ ቀያቸው የተፈናቀሉ ሲሆን አንድ ታዳጊ በአደጋው ህይወቱ አልፏል። የጂኦፊዚክስ ተመራማሪው ፕሮፌሰር አታላይ አክለውም ኢትዮጵያ የመሬት ት መንቀጥቀጥ ተጋላጭ አገር ናት። በዚህም ሂደት ከቀይ ባህርና ከአፋር አካባቢ ጀምሮ በድሬድዋ፣ ናዝሬት፣ ሐዋሳ፣ አርባ ምንጭ የሚያካልል ይሆናል በማለት ተናግረዋል። የመሬት መንቀጥቀጡ የሚያደርሰውን አደጋ ለመቀነስ የህንፃ ግንባታዎች ደረጃቸውን የጠበቁ መሆን እንዳለባቸው ያሳሰቡት ፕሮፌሰሩ የአደጋው ቀጣይነት የሚጠበቅ መሆኑንም ተናግረዋል። ይህ በእንዲህ እንዳለ በመሬት መንቀጥቀጥ አደጋው በአፋር ክልል በራሌ ወረዳ የደረሰው ጉዳት ከ43 ሺህ በላይ ነዋሪዎችን ሲያፈናቅል የ12 ዓመት ታዳጊም ህይወቱን እንደቀጠፈ የወረዳው ዋና አስተዳዳሪ ተናግረዋል። የወረዳው ዋና አስተዳዳሪው አቶ አሊ ሁሴን ለብልጽግናው ሚዲያዎች በሰጡት ማብራሪያ በመሬት መንቀጥቀጡ ምክንያት በቡሬ እና አስጉቢ ቀበሌዎች በርካታ ቤቶች ፈርሰዋል። በአደጋው ዕድሜው 12 ዓመት የሆነ ታዳጊ ህይወቱ ያለፈ ሲሆን ስድስት ሰዎች ደግሞ ጉዳት ደርሶባቸዋል፣ ብለዋል። በመሬት መንቀጥቀጡ 43456 የሚሆኑ ሰዎች ቤቶቻቸው ሙሉ በሙሉ መውደሙንና ያለ መጠለያ መቅረታቸውን የገለጹት አቶ አሊ ሁሴን ለተጎጂዎች ድጋፍ ለማድረግ ጥረት እየተደረገ ነው ሲሉ የችግሩን ድንገተኛነት ገልጸዋል። የመሬት መንቀጥቀጡ የደረሰው በኢትዮጵያና በኤርትራ ዋሳኝ ቀጠና በቅርብ ርቀት በሚገኘውና የቀይ ባህር አቅራቢያ የሆነው ቡሬ ቀጠና አካባቢ መሆኑ ታውቋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምቱ ለቀን 2018 ዓመተ ምህረት የመሸት ጣና ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥንን የዩቲዩብ ቻናል በቋሚነት ሰብስክራይብ እያደረጋችሁ ቋሚ ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።